በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ዘጠኝ በዚች ቀን ቅዱስ አባት የሮሚ አገር ሊቀጳጳሳት ሊዋሪዎስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ አደገ። በሮሚ አገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡንም አዘውትሮ ያስተምራቸው ነበር እና ከእግዚአብሔር ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ የመልሳቸው ነበርና ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የቤተ ክርስቲያንን ወገኖች አሰቃያቸው። ይህም ኦሊያኖስ ለቁስጥንጢኖስ የአባቱ እህት ልጅ ነው። መንግሥትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የቤተ ክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዎስም ከሮሚ አገር ወደ ቄሳሪያ መጣ። ከቅዱስ ባስሌዎስም ጋር ተገናኘ። ከታላቁ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉስ ኦሊያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና ከዚህ በኋላ ተነስተው ሄዱ። ንጉሱ ኦሊያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ግባውና፣ ግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው ቅዱስ ባስልዮስም አንተም በሲኦል ይቀበልህ ዘንድ ሳጥን ይሰራልህ ተው ነው ብሎ መለሰለት በዚያንም ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ በዚያም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ክርስቶስ ላይ የዚህን ካሃዲ መሳለቁን አተሰማምን ብለው ጸለዩ ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባ ሊዋሪዎስም በእንቅልፍ ውስጥ ሳለ ቅዱስ መርቆሪዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሀዲ በሕይወት አልተወውም ሲል በህልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አጡት፤ እርሱ ኦሊያኖስ ወዳለበት ሂዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበረ። እሊህ ቅዱሳንም ይህንን ድንቅ ሥራ ባዩ ጊዜ መፍራትንና ባለሟልነትን የተመላህ የኢየሱስ ክርስቶስ ምስክር ሆይ ኦሊያኖስን ገደልከውን? አሉት። ያን ጊዜ አዎን እንደሚል ስዕሉ ዘንበል አለ። እሊህም ቅዱሳን ሊዋሪዎስና ባስሊዎስ ደስ አላቸው። ከዚህ በኋላ ክብር ግባውና ጌታችን ኢየሱስ ክርስቶስን የሚያምን ዩማኒዎስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደየቦታቸው ተመለሱ። ይህም አባት ሊዋሪዎስ አሪዮሳውያንን እጅግ ይጠላቸው ነበረ። ከክርስቲያን ወገኖችም ለይቶ ያሳድዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን ሰባት ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሊዋሪ ወሰሃ ተሰያሚ ሊቀጳጳሳት ዘሮሜ ቢጸባስ ሊወስ ዝንቱ መምህረ ትርጓሜ እምደብረ ኮንወሙ ለአርዮሳውያን ረጋሚ መዋይሊሁ ፈጸመ በሰናይ ፍጻሜ። በዚችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ፣ ባህታዊውም ሆኖ የሚያገለግል ቅን ትሑት፣ በበጎ ሥራ ሁሉ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰብስበው ይህንንም አባት ሊቀጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህንን አባት እንዲሾም ወደ ሀገረ ስልክ ሊቀጳጳስ ወደ አባ እልመፍርያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም ሀምሳ ቀኖች ያህል ጠብቀው አባ አትናቴዎስን ሹመውት ወደየ ሀገረ ስብከታቸው ተመለሱ። ከዚህ በኋላ በላኩበት መሰረት ሊቀ ጳጳሳት አባ እልመፍሬያን መጣ። ወደ ሶርያም ድንበር ሀገር አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባ አትናቴዎስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ፦ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሸራላችሁን? ይህንንም ብሎ በቁርባንም ቢሆን ወይም በማይጠንት የአባ አትናቴዎስንም ስም የሚጠራውን ሁሉ አውግዞ ወደ ሀገሩ ተመለሰ። አባ አትናቴዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው ልቤ ትባርክህ ትመርቅህ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው እኔ ወደ አንድ ቦታ ሂጄ አንድ ዓመት ያህል እቆያለሁና አንተም ሊሆን በሚገባ ሥራ ሁሉ እዘዛቸው፣ በእኔም ፈንታ እሰር ፍታ። ረዳቱም እሺ አለው። ከዚህ በኋላ አባ ትናቴዎስ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሂዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳሳት አባ እልመፍርያንን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባ ሊቀጳጳሳት ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ አልመፍሪያን አንተ ከወዴት ነህ አለው። እርሱም ከሶሪያ አገር ነኝ የዕለት ሲሳይና ልብስ አጥቼ መጣሁ። በጥላሃም ስር ሁኜ ላገለግልሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹመቱንም ጠርቶ ሹሙንም ጠርቶ ከመነኮሳቱ ጋራ እንዲያኖረው አዘዘ። አባ ትናቴዎስም የሊቀ ጳጳሳቱን የቤት ውስጥ ስራ የፈረሶችንና የበቅሎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል። ምንም ምን ስራ አይቀረውም፣ ሁሉንም ይሰራል። እንዲሁም ለመነኮሳት ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቅዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህ በኋላ አትናቴዎስን ዲቁና ሾመው ይሾመው ዘንድ ሊቀጳጳሳት መነኮሳቱ ማለዱት። በእሁድም ቀን አባ እልመፍሬያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናቴዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ደሃነኝና አለው። አልተወውም። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀጳጳሳቱም ከትዕግስቱና ከትሕትናው የተነሳ ደነቀ። በዲቁናም እንዲያገለግል አዘዘው። በዲቁና እያገለገለ ሰባት ወር ኖረ። ሊቀ ጳጳሳቱም አዋቂነቱን አይቶ ቅስና ሊሾመ ወደደ። በእሁድ ቀን ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾምህ ጠርቶሃል አለው። አባትናቴዎስም ሰምቶ አለቀሰ። እንዲተወውም አለደው። ባልተወውም ጊዜ አባቴ ቅርበለኝ፣ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ እልመፍሪያንም አስተዋይነቱን የአንደበቱን ጣይም እየተደራረበ አገልግሎቱንም ተመልክቶ ጳጳሷ ለሞተባት ለአንዲት ሀገር ጵጵስና ሊሾመው ወደደ። ጳጳሳትና ኢጲስቆጶሳትን ቀሳውስትና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ ትናቴዎስንም አቅርበው እንዲህ አሉት፣ ለገሌ ሀገር ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቷሃል አሉት። እርሱም ሰምቶ አለቀሰ። እንዲተውም አልቅሶ አማላቸው። እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናቴዎስ እንደሆነ ነገራቸው። የአመጣጡንም ምስጥር ገለጸላቸው። በዚያን ጊዜ አባ እልመፈሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሰው ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ። ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትውጠኝ እፈራለሁና ጌታዬ የአንጾኪያ ሊቀ ጳጳሳት አትናቲዎስ ውሃ እየቀዳ የፈረሶችና የበቅሎችን ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ አለ። ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት፣ እጆቹንና እግሮቹን ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎቹንና አርዌ በትሩን ያመጡ ዘንድ በወንበር ላይም ያስቀምጡት ዘንድ አዘዘ። ከዚህ በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት፣ ሦስት ጊዜ አክዮስ፣ አክዮስ፣ አክዮስ እያሉ። ይህም ይገባል፣ ይገባል፣ ይገባል ማለት ነው። ቤተ ክርስቲያኑን አዞረው፣ ወደ መቅደስ አስገቡት። ከዚህ በኋላ መቀደሻ ልብስ ለብሶ መስዋይቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚያችም አገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍርያን ተነስቶ በቅሎ አስመጣ። ለጉዞ የሚሻውን ሁሉ አዘጋጀ። አባ ትናቴዎስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ እልመፍርያን ጋር አጅበው ወደ አንጾኪያ አገር ወሰዱት። አባት አትናቴዎስም አባ እልመፍሬያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሬያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣህ እንዲሆን እኔም በእግሬ ወደ አገርህ አደርስሃለሁ አለው። የአንጾኪያ አገር ጳጳሳትም የሊቀ ጳጳሳት አትናቴዎስን መምጣት በሰሙ ጊዜ ከሕዝቡ ሁሉ ጋር ሊቀበሉት ወጡ። በታላቅ ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ አልመፍረያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናቴዎስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን ሰላም ለአትናቲዎስ ጵጵስናሁ ዘሰወረ እንዘይለብስ አጽረቅተ አምሳለ ነዳያን ዘሆረ እምነ ክብረ ምድር ሓላፊ እስመ ዘይሰመይ አብደረ አዲ ሐመደ በኮሳሐ አፍራስ ኩስተረ እስከ ልበ ልሂቅ ወንኡስ አንከረ በዚች ቀን በካሃዲው ዲዮቅልጥያኖስ ዘመን በአንጾኪያ አገር የሰማይታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማይትነት አረፈ። ይህም የፋሲለደስ ወንድም ለሆነ ለኒቆሙዎስ ልጁ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላላቆች ወገን ሆኖ በወርቅ በብር፣ በወንድ ባሮች፣ በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል። ይወደዋልም። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ክንድ ተወዳጅ፣ በሰው ሁሉ ዘንድም ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና የሐዲስ መጻሕፍትን የመንፈስ ቅዱስ እውቀቱ በላዩ እስኪመላ ድረስ አስተማሩት። ሁለተኛም ሥጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቄጦርና ገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትዕዛዙ፣ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ ፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራ ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግሥቱን ሊያወርሳቸው ወደደ። ከዚህ በኋላ የግብፅ አገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለሱለት ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግሥት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሥ ሴት ልጅ በቤቷ ድርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበረ። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመፅና ግፍ ወዮ! ምን አይነት አመፅና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ስጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱ ውስጥ በችንካሮች ቸንክሮ የገደላቸው አሉ፣ በማረጃ አርዶ የገደላቸው አሉ፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ አገሮች እስከሰደዳቸው ድረስ ልቅሶና ዋይታም በአንጾኪያ አገር እስከመላ ድረስ ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትንም ስጋቸው በሀገሩ ጥጋግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህን ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። የመጀመሪያይቱ ቀን ንጉሥ ዲዮቅልጥያኖስ በግዛት ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናትን እንዲዘጉ፣ የጣዖታት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነት ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ የአዋጅ ደብዳቤ ጻፈ። የመንግስቱን ታላላቆች ሁሉ፣ ሕዝቡንም ታላቁንም ታናሹንም ሰበሰባቸው። ይቺ የረከሰች ደብዳቤም በተሰበሰበው ሕዝብ ፊት ትነበብ ዘንድ አዘዘ። ቅዱስ ስጢፋኖስን በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደድ ዲዮቅልጥያኖስም ተመለከተው፣ እንደ ኢምንትም አደረገው። እንዲህም አለው፦ ንጉሥ ሆይ አጵሎንን ያመለኩ ያመልኩም ዘንድ የምታዝ ይቺ የረከሰች ደብዳቤ በመጻፍህ የምታሳየው ይህ አመጽ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ቀደዳት፣ በጣጥሶም ጣላት። ንጉሱም ቅዱስ እስጢፋኖስን ይህ የምትሰራው ምንድነው? ለራስ ለራስህ ጥፋትን አምጥተሃልና አለው። ከዚህ በኋላ ሰይፉን መዝዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረዥም ጊዜ በንጉሱ ፊት ሆና በክርስቲያን ወገኖች ላይ የሚያደርገውን ሁሉ ግፍ ዳግመኛ በስተኋላ በንጉሱ ላይ የሚመጣበትን አይኖች መከራዎች እንደሚታወሩ ምጽዋትም እንደሚመጸውት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቆ ቅዱስ ዮሐንስ ራት እንደዘለፈችው የቅዱስ እስጢፋኖስ ራስ ዲዮቅልጥያኖስን ስትዘልፈው ያዩት ዘንድም ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በክፎች ስራቸውም አይለያዩ። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለጽ ሽቶ ነበረ። ስለዚህም ተልቶ ተበላሽቶ እስከሚሞት ሚስቱንም ምድር እስከዋጠቻት ልጇም እስካአበደች ድረስ ጎስቆልና አገኘው። የመጥመቆ ቅዱስ ዮሐንስ ራስም ዝሙቱን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ይገልጽ የማይደብቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አማልክቶቹንም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችው። በምድርም ውስጥ እንዲ ደፍኗ ታዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለች። ሶስት ቀን ያህል አብዝታ እየተናገረች ትዘልፈው ነበረ። ህዝቡም ሁሉ ይሰሟታል፣ እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሩትና ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሉት አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወረደ፣ ሳጥኑንም ከባህር አውጥቶ በባህሩ ዳር አኖረው። እናቱም ሥጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ዘመን እስቲያልፍ በስውር ቦታ አኖረችው፣ በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ የአማረች ቤተ ክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በዚህ መስተጋድል ሰማዕት ጸሎት ይማራል። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስጢፋኖስ ወልደ ፋሲለደስ ክብር ቀዳማዊ ሰማዕታት ዘኮነ በአንጾኪያ ሀገር ሚ እጹብ ወጥቀ መንክር ከመ ያሰምዕ ቃለ ምስጢር ለአዝማነ ኩሉ ማሕበር መንፈሰ አይምሮ ዘተሰውጠ በርእሱ ምቱር በዚህ ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቀረሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ፣ ሌሊትም ሆነባቸው። ሰዎች ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቦናቸው ለመኑት። ጌታችንም ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅር አላቸው እንጂ፣ ምስጋናቸውም አብዝተው አመሰገኑ። ለእርሱ ምስጋና ክብር ገንዘቡ ነውና ለዘላለሙ አሜን። በዚችም ቀን የኤጲስቆጶስ ስምዖን የእረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን በሕንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያ ቶማስ እንደ ባሪያ ተሽጦ ወደ ሕንድ አገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ጎንዶፎር አቀረበውና ሐናጺ እንደሆነም ለንጉሱ ነገረው ንጉሱም ስለሚችለው ሙያው ሐዋርያውን ጠየቀው ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉስ መለሰለት እኔ የጥርብ ስራን ሁሉ ቀንበሮችን ሚዛኖችን ሰረገላዎችን መርከቦችን በግንድ ሥራን ቤተ መንግስትን እሰራለሁ ንጉሱም እጅግ ደስ አለው ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው ሐዋርያውም ከህዳር መባቻ ጀምሬ በማዚያ ወር እጨርሳለሁ አለው። ንጉሱም አድንቆ ሕንፃ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታነጻለህ አለ። ሐዋርያ ስለዚህ ችግር የለም ስለዚህ ነገር ችግር የለም አለ። ከዚህ በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ተማስም ተቀብሎ ሄደ። የንጉሱን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱን ግድግዳው ተፈጽሞ ጣሪያው ቀርቧል ብሎ ወደ ንጉሱ ላከ። ያን ጊዜ ንጉሱ ብዙ ገንዘብ ላከለት። ሐዋርያው ተቀብሎ እንደ ልማዱ መጸወተው። ከዚያ በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ሕንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገድለውም ነገር እስቲመክር ድረስ ሐዋርያ ቶማስን ካመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉስ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነብሱን ወስደው ተመሳሳይ የሌለው በወርቅና በእንቋ የተሰራ ቤተ መንግስትን አሳዩት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉስ ጎልዶፈር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ፣ ያየውንም ሁሉ ለወንድሙ ለንጉሥ ጎልዶፈር ነገረው። በዚያንም ጊዜ ወደ እስር ቤት ሩጦ ቅዱስ ሐዋርያ ቶማስን አበኒስንም ከወህኒ ቤት አወጧቸው፣ ለሐዋርያውም ሰገዱለት። የሀገሩ ሰዎችም ሁሉ ከንጉሱ ጎልዶፈር ጋር አምኑ፣ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። የጌታችን ኢየሱስ ክርስቶስንም ቅዱስ ሥጋውንና ደሙን አቀበላቸው። ከዚህ በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለብሔረህን ደቄ ዝአሰርጎካ በልብሰ ሃይማኖት ጽዱል አምሳ ለፔካ መስነ የላሃይ ቶማስ ምነጽጌው ወዋካ ከመታበው ህየ ኪያሁ ምህርካ ለንጉሰ ጎና ሐነጽከ በሰማይ ታይካ። በዚች ቀን የኢትዮጵያ ንጉስ የዳዊት የእረፍቱ መታሰቢያ ሆነ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ መሐሪ ብዙሃን ምዕዳ አምሳለ ዳዊት ንጉሰ ይሁዳ ዳዊት መሲህ ህየንተ አፍቀርኮም ፍዳ አቀሙ ቤተ መንግሥትከ ዋስተዳሉ ድዳ በመሐላሆሙ ማርያም ወወልዳ። ጥቅምት ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ፣ ቅዱስ እስጢፋኖስ ካልእ ሰማይት፣ ቅዱስ አትናቴዎስ ብፁዕ፣ ቅዱስ ስምዖን ሰማይት፣ ቅዱስ ሊዋርዎስ ሊቀጳጳሳት ቅዱስ ባስሌዎስ ዘቄሳርያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አቡነ መዝገበ ስላሴ ጻድቅ ኢትዮጵያዊ አጼ ዳዊት ጻድቅ ንጉሠ ኢትዮጵያ ግማደ መስቀሉን ያመጡ። ወርሃዊ በዓላት አባ በርሱማ ሶሪያዊ ለሶሪያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ 318 ቅዱሳን ሊቃውንት ርቱአነ ሃይማኖት ዘኒቅያ፣ የብሔረ ብፁዓን ጻድቃ አባ መልከ ጼዴቅ ዘሜዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ አለመ ብፁዓንን ያየ አባት። ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ።